ጠና ስልኝ እንደምናመሻችው ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝኃነትና የህዳሴ ድምፅ ድምጽ ነው። ከሰአቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች፦ የህዝብ ተወካዮች ምክር ቤት የሁለተኛውን ብሔራዊ የሰብአዊ መብት የድርጊት መርሃ ግብር ረቂቅ አጸደቀ። አብራችሁን ቆዩ። የኢፌድሪ የህዝብ ተወካዮች ምክር ቤት የሁለተኛውን ብሔራዊ የሰብአዊ መብት የድርጊት መርሃ ግብር ረቂቅ አጸደቀ። በድርጊት መርሃ ግብሩ ዜጎች በፍርድ ሂደት ለሚደርስባቸው በደል ካሳ የሚከፈልበት አሰራር እንደሚዘረጋም ተገልጿል። ለዝርዝሩ ብርሃን እያየው የኤፍዲ የህዝብ ተወካዮች ምክር ቤት በሰብአዊ መብት ረቂቅ የድርጊት መርሃ ግብር ላይ መክሯል። ምክር ቤቱ በአራተኛ መደበኛ ስብሰባው ለህግ ለፍትህና አስተዳደር ጉዳዮች ቋሚ ኮሚቴ በዝርዝር እንዲታይ መምራቱም የሚታወስ ነው። ቋሚ ኮሚቴው በመርሃ ግብሩ የሲቪልና የፖለቲካ መብቶች፣ በኢኮኖሚያዊ ማህበራዊና ባህላዊ መብቶች፣ ለመብት ጥሰት ስለተጋለጡ ዜጎች፣ ስለ አካባቢው ደህንነት፣ ስለመልማት መልማት መብትና አፈጻጸም በተመለከተ እንዲሻሻሉ የተሰጡ ሀሳቦችን አካቱ ለምክር ቤቱ አቅርቧል። በረቂቁ በአዲስ መልክ እንዲካ የተባሉ ሀሳቦችም ቀርበዋል። በጤና መብት ስር ጊዜ ያለፈባቸውን መድኃኒቶችና የህክምና መሳሪያዎች ጥቅም ላይ እንዳይውሉ ለማድረግ የተጀመሩት የቁጥጥር ስራዎችና በዚህ ተግባር ውስጥ ተሳትፈው በተገኙ አጥፊዎች ላይ የሚወሰዱት ህጋዊ እርምጃዎች ተጠናክረው ይቀጥላሉ የሚል ተግባር በመርሀ ግብሩ በአዲስ መልክ እንዲካተት ተደርጓል። በመምረጥ እና መመረጥ መብቶች ዙሪያ የግንዛቤ ማስጨበጫ ስራዎች እንደሚሰሩ በመርሃ ግብሩ የተቀመጡ ተግባራት በመምረጥ ና መመረጥ መብቶች ብቻ ሳይሆን የምርጫ አፈጻጸም ሂደቶችንም በሚያካትት መልኩ እንዲቀመጥ ተደርጓል። በአካባቢው ደህንነቶች በተመለከተ በአካባቢ ብክለት ምክንያት ለሚደርስ ጉዳት የኮርፖሬሽኖችን ማህበራዊ ኃላፊነት የሚወስን ብሔራዊ ህግ እንዲጸድቅም ይደረጋል። የኢትዮጵያ ኢንቨስትመንት ኮሚሽን ፈጻሚ ይሆናል ተብሏል። የመልማት መብትን በተመለከተም ውሳኔዎች ቀርበዋል። ለልማት ተነሺዎች የሚከፈለው የካሳ ስርዓት ጥናትን መሰረት በማድረግ የሚሻሻልበት መልሶ ለማቋቋም እና ከልማቱም ዘላቂ ተጠቃሚነታቸውን ለማረጋገጥ የሚያስችሉ ስራዎች ይከናወናሉ። በሁሉም ዘርፎች የክትትልና ድጋፍ ስራ የሚያከናውኑ የስራ ኃላፊዎች እንዲመደቡ ይደረጋልም ተብሏል። በቀረበው የረቂቅ ማሻሻ ላይም የምክር ቤቱ አባላት ተወያይተውባቸዋል። የተቀናጀ የጎልማሳ ትምህርት በአግባቡ መቀመጥ አለበት የሚል በውይይቱ ላይ በስፋት አንስተን ነበር ተወያይተንበት ነበር ነገር ግን ያ ውይይት እዚህ ጋር አሁንም አልመጣም። በተለይ የተቀናጀ የጎልማሶች ትምህርት ያለበትን ክፍተት በሚለይ መልኩ በነጥብ በነጥብ ማስቀመጡ አሁንም የትምህርት ሚኒስቴር ስራ ነው የሚሆነው። በተጠቀሰው ልክ እንዳለ ተቀብለን ነገር ግን ያሉትን ክፍተቶች ማሟላት ይቻላል። በመንግስት መስሪያ ቤቶች ብቻ ሳይሆን በግል ሴክተርም ህጻናትን ማቆያ የሚሆን ስፍራ የሚዘጋጅበት ሁኔታ በማዕቀፉ ቢካተት የግል ድርጅቶችም ከዚህ እየተማሩ በመንግስት ተገፍተው ብቻ ሳይሆን ራሳቸውም ሁሉን ነገር እያዩ ያው እነሱም የሕብረተሰባችን አካል ስለሆኑ ለሴቶች የሚጠቅሙ ስራዎችን በመስራት በኩል ፈቃደኛ እየሆኑ ሊሄዱ የሚችሉበት የግንዛቤውም የውይይቱም ስራ ሊሰራ ስለሚችል በዛ ልክ ማየት ይቻላል። በዚህ የሰብአዊ መብት ረቂቅ የድርጊት መርሃ ግብር ዜጎች አላግባብ ለምርመራ እንዳይታሰሩ፣ አላግባብ የተፈረደባቸው የሚካሱበት ሁኔታ እንዳለም ተገልጿል። የሚካሱት በፍርድ ታስረው ፍርዱ ልክ ሳይሆን ቀርቶ መጨረሻ ላይ ያንን ፍርድ ተቀይሮ እንዲወጡ የሚደረጉ ሰዎች ናቸው። ምክንያቱም እነሱ ተፈርዶባቸዋል አለ ረዲ እነኝ እያልን ያለ ናቸው። በጥርጣሬ እንደዚሁ የሚያዙ ሰዎች አሉ። እነሱን ግን በቅድሚያ ምርመራ ሳይደረግ እንዳይታሰሩ ቅድመ ምርመራ እስር እንዲቀንስ ጥረት ይደረጋል፣ ቢቻል እንዲቀር ግን ደግሞ ታስረውም ከተገኙ በተቻለ መጠን ቶሎ አጣርቶ ማውጣት ካልሆነ በስተቀር በስህተት ጥርጣሬ የሚያዝ ሰው ሁሉ ካሳ ይከፈላል የሚል ሕግ በዚህ ልክ እናጸድቃለን የሚል አልያዝ ነው። በሁለተኛው የሰብአዊ መብት የድርጊት መርሃ ግብር ላይ በተለያዩ የባለድርሻ አካላት ውይይት መካሄዱ የሚታወስ ነው። የህዝብ ተወካዮች ምክር ቤት በስምንተኛ መደበኛ ስብሰባውም የህግ የፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ያቀረበለትን ሪፖርትና የውሳኔ ሀሳብ መርምሮ አጽድቋል። በተጨማሪም ምክር ቤቱ የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ የፓሪስ ስምምነትን ለማጽደቅ የቀረበ ሪፖርት አዋጅን ለተፈጥሮ ሀብት ልማትና አካባቢ ጉዳዮች ቋሚ ኮሚቴ መርቷል። በተያያዘ ዜና የህዝብ ተወካዮች ምክር ቤት ስድስት የብድር ስምምነቶች ተፈጻሚ እንዲሆን ወሰነ። ብድሮቹ በቀጥታ ለመሰረተ ልማት ግንባታዎች የሚውል በመሆናቸውም ለአበዳሪዎች ለመመለስ እንደማይከብድ ምክር ቤቱ ገልጿል። ብርን እያየው ተጨማሪ አለው። የኢፍዲ የህዝብ ተወካዮች ምክር ቤት ስድስት የብድር ስምምነቶችን ነው መርምሮ አልጸደቀም። ከተለያዩ ሀገራት ባንኮች የተገኙት ብድሮች የተጀመሩ ልማቶችን ለማስቀጠል የሚያስችሉ አዳዲስ ግንባታዎችን የሚያስጀምሩ የሀገሪቱን ኢኮኖሚያዊና ማህበራዊ ግንኙነቶችን ለማጠናከር የሚያስችሉና የከተሞችን ዘመናዊነት ለማረጋገጥ የሚያስችሉ ናቸው። ከነዚህም መካከል ለአዲስ አበባ የኤሌክትሪክ ኃይል ማስተላለፊያና ደረጃ ማሳደጊያ በአዲስ አበባ ከፑሽኪን አደባባይ እስከ ጎተራ ማሳለጫ፣ ከቱሉ ድምቱ እስከ ቃሊቲ፣ ከቃሊቲ እስከ ቅሊንጦ፣ በአማራ ክልል ከሐሙሲት እስከ እስቴ ከተማ ለሚገነቡ የመንገድ ግንባታዎች፣ ለአዲስ አበባ ከተማ ፈጣን አውቶቡስ መስመር ግንባታ እንዲሁም ለብሔራዊ የኃይል አቅርቦት መቆጣጠሪያ ግንባታ የሚውል ብድር ነው። ብድሮቹ ከቻይና መንግስት፣ ከቻይና ኤክስፖርት ኢምፖርት ባንክ፣ ከፈረንሳይ የልማት ኤጀንሲ፣ ከአረብ ባንክ የአፍ የአፍሪካ ኢኮኖሚ ልማት የተገኙ ናቸው። የብድር ረቂቁን መርምሮ ያጸደቀው የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴም የብድሩን አስፈላጊነት ገልጿል። ሀያ ሁለቱ በመቶ የኢትዮጵያ ዜጎች አሁንም በድህነት ወለል ስር ነው። እነዚህን ዜጎች ወደ ተሻለ የእድገትና ከልማቱ ተጠቃሚ ማድረግ መንግስት ይገደዳል። ይህን ለማሳካት ሕገ መንግስታዊ መብታቸውን ለማረጋገጥ ከሀገር ውስጥ ከምንሰበሰበው ገቢ ውጪ ብድር በማምጣት ለፍጆታ ሳይሆን አገርን ሊቀይሩ በሚችሉ ስርነቀ ለሆነ ችግር ሊፈቱ የሚችሉ ነገሮች ላይ ትኩረት በማድረግ ነው ብድሩ የሚመጣው። ምክር ቤቱ ለስድስቱ ፕሮጀክቶች በጠቅላላው 397 ሚሊየን ዶላር እና 75 ሚሊየን ዩሮ ነው ሀገሪቱ እንድትበደር ያጸደቀውም፣ ብድሮቹ ከወለድ ነፃ ዝቅተኛ ወለድና በረጅምና በመካከለኛ ጊዜ የሚከፈል ነውም ተብሏል። አገሪቷን የቀጣይ እድል ወደ ብልጽግና ሊመሩ የሚችሉት ፕሮጀክቶች ላይ ነው የምናውለው። እነዚህ ነገሮች ተጠቅመን ይህን ስንገነባ ገቢ እናገኛለን። ገቢ ስናገኝ የሀገሪቷ ገቢ እያደገ ነው ያለው። እነዚህ ነገሮች የሚያመጡ ኢምፓክቶች ናቸው። ይህንን የሚያመጡት ማለት ነው። ስለዚህ ይሄ ገቢ ስናገኝ ከዚህ ገቢ ደግሞ ክፍያው እያዊ ይፈጸማል። የህዝብ ተወካዮች ምክር ቤት አባላትም ብድሮቹ የሀገሪቱን የብድር ፖሊሲ በጠበቀ መልኩ መፈጸማቸውን እንዲሁም ለውጥ ሊያመጡ እንደሚችሉ በማመናቸው በሙሉ ድምፅ አስድቀውታል። የወጣቱን ጥያቄ ሊመልሱ የሚችሉ ብቁ አመራሮችን መንግስት ሊመድብ እንደሚገባ በአዲስ አበባ ነዋሪ የሆኑ የአማራ ክልል ወጣቶች ጠየቁ። በአዲስ አበባ ነዋሪ የሆኑ የአማራ ክልል ተወላጆች በልማት በመልካም አስተዳደርና ሌሎች ጉዳዮች ላይ ከሚመለከታቸው አካላት ጋር ውይይት አድርገዋል። ሜሮን በረዳ። ነዋሪነታቸውን በአዲስ አበባ ያደረገው የአማራ ክልል ተወላጅ ወጣቶች በዲሞክራሲያዊ ስርዓት ግንባታ፣ በልማት፣ በመልካም አስተዳደራዊ እና በሌሎች ጉዳዮች ዙሪያ ከባለድርሻ አካላት ጋር ውይይት አድርገዋል። ስንጠይቅ ማን ይመልስልን? መጠየቅ ብቻ መፍትሄ ስለማይሆን መላሽ ያስፈልጋል። ስለዚህ ወረዳ ላይ የምታስቀምቷቸውን ካቢኔዎች ለበጣቱና ለህዝቡ መመለስ የሚችል ፖለቲካዊ አቅም አላቸው ወይ? ወይስ ትግሪውን ብቻ ይዘው ነው የሚመጡት? ገበሬውን በጣም በብዙ ሄክታር የሚገመቱ መሬቶችን እያስረከቡ ነገር ግን ስራ አጥ የሆኑበት ያለበት ሁኔታ ነው ያለው። ስለ ወጣቱ የስራ እድል ፈጠራ በጣም ዝቅተኛና በጣም በጣም መሰራት ያለበት ነው። ወጣቱ ይማራል፣ ይመረቃል፣ ስራ የለውም። ሁለት መሰረታዊ ለውጥ ማምጣት አለብን ብለን ነው የምናስበው በእኛ እምነት ዋነኛ አንደኛው በየደረጃው ህዝብን ያስመረሩ የመልካም ማስተዳደር ችግሮችን ከናንተ ከወጣቱ ጋር ሆነን ስር ነቀል ለውጥ ማምጣት አለብን፣ የህብረተሰብ እርካታ ደረጃ በደረጃ መፍጠር አለብን የሚል አቋም ይዘናል። ይሄን አብረን እንሰራለን። ሁለተኛው የስራ እድል ፈጠራል መሰረታዊ ለውጥ አምጥተን ወጣቱን ተጠቃሚ የሚያደርግ ስራ መፍጠር አለብን የሚል አቋም ተይዞ በዛ ዓመት አግሬሲቭ ወደሆነ ወደ የተሟላ ንቅናቄ ውስጥ ገብተን በብዙ ሺህ የሚቆጠሩ ወጣቶችን የስራ ዕድል ተጠቃሚ ማድረግ አለብን የሚል አቅጣጫ ተቀምጦ እንቅስቃሴ ተጀምሯል። አርሶ አደሩ ያለበቂ ካሳ እየተፈናቀለ ነው፣ እየተጎዳ ነው አርሶ አደሩ በከተሞች መስፋፋት ምክንያት ተብሎ የተነሳው ኮንሰርን በጣም ትክክል ነው። ይሄ መንግስታችን፣ ድርጅታችን በተሃድሶ አሁን በጥልቀት ካያቸው ጉዳዮች ውስጥ አንዱ አርሶ አደሮች ለልማት የሚፈናቀሉ አርሶ አደሮችን ተገቢ ካሳ ከመክፈል አኳያ ካሳ መክፈል ብቻ ሳይሆን ደግሞ ዘላቂ በዘላቂነት ከማቋቋም አኳያ ያሉ ጉለቶችን። ስለዚህ አንዱ መሰረታዊ ለውጥ መምጣት ያለበት በዚህ ዙሪያ ነው። ይሄን ለማምጣት እንቅስቃሴ ተጀምሯል። መንግስታችን አሁን አንድ አቅጣጫ አስቀምጧል። ደሊቨር የማያደርግ ሰው በገባው ቃል ኪዳን መሰረት የማይሰራ ሰው ባይሰርቅም ስላልሰራ ይልቀቅ ብሏል። ይህን ወቁ፣ እናንተ ወረዳችሁ ላይ ይሄንን ወቁ፣ ከተማችሁ ላይ ይሄንን ወቁ፣ እቅዱን ወቁ፣ የተቀመጠውን ነገር ወቁ፣ የታደረሳች የታደረስከው ብላችሁ ጠይቁት። ያኔ መንግስት አላወርድም ሲል ከጠባችሁ ከመንግስት ጋር ይሆናል። ጠባችሁ ከግለሰብ ጋር ሲሆን ደግሞ ሎካሊ በጉዳዩ ላይ መፍትሄ እንድታገኝ የሚያደርግ ስራ መስራት። ብዙ ማናውቀውን አገር ለመፍጠር ነው እየሰራን ያለ ነው። የወደፊቱን ነገር ገና አናውቀው። ወደማናውቀው ስልጣኔ ለመሄድ የምናደርገው ጉዞ ብዙ መደነቃቀፎች ይኖሩታል። ግን ቁጭ ብለን ስንወያይ በሰከነ መንገድ ስንነጋገር እና ስንሰራ እኔ አደራ ምለ አሁን ስንሰራ። ከዚህም በተጨማሪ በውይይቱ ላይ በትምህርት ጥራት፣ በክልሉ ያሉ የማስፋፋያ ፕሮጀክት ችግሮች ዙሪያና በወቅታዊ ጉዳዮች ላይ ጥያቄዎች የተነሱ ሲሆን በጥያቄዎቹ ላይ ከመድረኩ ምላሽ ተሰጥቶባቸዋል። በዘንድሮ የመርሻ ጥሩ ምርት እንደሚያገኙ ቢገምቱም ከገበያ ትስስር ጋር ተያዞ ግን ስጋት እንዳለባቸው የምዕራብ ሸዋ ዞን አርሶአደሮች ገለጹ። የዞኑ ህብረት ስራ ማህበራት ማስፋፊያ ኤጀንሲም የገበያ ትስስር ስጋትን ለመቅረፍ አርሶ አደሩን ከመሰረታዊ ህብረት ስራ ማህበራት ጋር የማስተሳሰብ ስራ እየሰራ እንደሚገኝ አስታውቋል። ሙባረክ መሐመድ ተጨማሪ ያሉ። በኦሮሚያ ክልል ምዕራብ ሸዋ ዞን በ2008/2009 የምርት ዘመን ከ17 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱን ከዞኑ ግብርናና ተፈጥሮ ሀብት ጽፈት ቤት የተገኘው መረጃ ያመለክታል። አርሶ አደሮችም የደረሱ ሰብሎችን በማሰባሰብና በመውቃት ላይ ናቸው። በምዕራብ ሸዋ ዞን የኤጀር ሰለፈ ወረዳ ነዋሪ የሆኑት አርሶ አደር ጣባዲዳ በዘንድሮ የምርት ዘመን የዘሩትን የጤፍ ምርት በወቅቱ በማሰባሰብ በእንዲህ አይነት መልኩ እየወቁ ይገኛሉ። አርሶ አደሩ በምርት ዘመኑ ጥሩ ምርት የማግኘት እቅድ ቢኖራቸውም ከገበያ ትስስር ጋር ተያይዞ ግን ችግር ሊገጥማቸው እንደሚችል ስጋት አላቸው። ኦምሻ አርጋኔ ካና ሄሮዳን ገቲ ጋሪት ጉርጉራቸው ገባን ይነርጋ ጥሩ ምርት አገኛለሁ ብዬ ባስብም የገበያ ትስስር ችግር አለብን። ያመረትነው ምርት ለነጋዴዎች ነው የምናቀርበው። እኛ በምንፈልገው ሳይሆን እነርሱ በሚፈልጉት ዋጋ ነው የምንሸጠው። እንደ አርሶ አደር ዳባዲዳ ሁሉ ሌሎች በዞኑ የሚገኙ አርሶ አደሮችም በምርት ዘመኑ ጥሩ ምርት ለማግኘት ተስፋ ቢያደርጉም በቂ ገበያ ለማግኘት ችግር ግን ፈተና ሊሆንባቸው እንደሚችል ይናገራሉ። ውጋ ጠግኔቶ ጉርጉሩ ምርቱን ለማምረት የምናወጣው ወጪ ከምንሸጥበት ዋጋ በጣም ይበልጣል። በአነስተኛ ዋጋ ነው ምርታችንን ለነጋዴ የምንሸጠው። ይህ ገባረት ወጋጌችን በቃ ረከሰ። ጉርጉራ አርሶ አደር እንደመሆናችን መጠን ያመረትነውን ምርት በመሸጥ ነው የምንተዳደረው። በገበያ ላይ ግን በዝቅተኛ ዋጋ ነው እየሸጠን ያለ ነው። የዞኑ ህብረት ስራ ማህበራት ማስፋፊያ ኤጀንሲም የገበያ ችግሩን ለመቅረፍ አርሶ አደሮችን ከመሠረታዊ ህብረት ስራ ማህበራት ጋር የማሳሰር ተግባርን እያከናወንኩ ነው ብሏል። ነጋዴዎች ዋጋውን አውርደው ማለት ነው ችግር ውስጥ እንዳይከቱት ለመሰረታዊ ማህበሩ እንዲያቀርብና በተመጣጣኝ ዋጋ በትክክለኛ ዋጋ ዋጋው ሳይወርድበት የሚሸጡበትን ሁኔታ ኤክስፐርቶች ይህንን ይዘው ወደ ወረዳው ወርደው ይህን ነገር እንዲሰሩ፣ ወረዳዎችም ደግሞ ያንን ይዘው ይህንን ስጋት የሚቀርፉ ነው ይሄንበት ያለ ነው። በምዕራብ ሸዋ ዞን ከሚገኙ ሶስት የህብረት ስራ ማህበራት ዩኒየኖች መካከል አንዱ የሆነው የአምቦ ህብረት ስራ ማህበር ዩኒየን የገበያ ትስስር ችግሩን ለመፍታት እየሰራ እንደሚገኝም አስታውቋል። የራሱ የሆነ ፋብሪካ አለው። 420 ኩንታል በቀን መፍጨት የሚችል ፋብሪካ አለ፣ በካፓሲቲ ወይ ደግሞ በአቅም ደረጃ ማለት ነው። ፋብሪካውን ፊድ ማድረግ የሚችል ስንዴ በዞኑ ገበሬዎች የሚመረት ስንዴ ነው። ስለዚህ 500 ኩንታል የሚሆን ስንዴ ዘንድሮ ገዝተን ለፋብሪካው ለመጠቀም እቅድ ይዘናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሙባረክ መሐመድ አምቦ።